ሰላም ጤና ይስጥልን ክቡራትና ክቡራን የቻናሉ ቤተሰቦች እንደምን አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ዛሬ ያስኩላችሁን ዋና ዋና መረጃዎች በማስቀደም ጀምራለሁ። ኢትዮጵያ ውስጥ የሚገኙ ከግልና ከመንግስት ሰራተኞች ደሞዝ የሚቆርጥ ረቂቅ አዋጅ ትናንትና ጸድቋል። እሱን በዝርዝር እናያለን። ሌላኛው በአዲስ አበባ ከተማ በምሽት የንግድና የህዝብ ትራንስፖርት አገልግሎቶችን መስጠት የሚያስገድደው ደንብ ከዛሬ ምሽት ጀምሮ ተግባራዊ እንደሚሆን የከተማ አስተዳደሩ ንግድ ቢሮ አስታውቋል። ስለዚህም ዝርዝር መረጃ አለን። ሁላችሁም እስከ መጨረሻ አብራችሁን ቆዩ። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካተተ። የህዝብ ተወካዮች ምክር ቤት ትናንት መጋቢት 9 ቀን 2017 ዓ ም ባደረገው መደበኛ ስብሰባ የምክር ቤት አባላት በረቂቅ ላይ ለስምንት ደቂቃ ያህል ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። በረቂቅ አዋጁ ማብራሪያ ላይ በቅድመ አደጋ በአደጋ እና በድህረ አደጋ ወቅት ለሚወስዱ የአደጋ ስጋት ቅነሳና ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። የኢትዮጵያ አደጋ ስጋት ምላሽ ፈንድ ፈጣን፣ አስተማማኝ ተገማችና የአደጋ ስጋት ምላሽ የፈንድ ስርዓት ተግባራዊ ለማድረግ በአገር በቀል አቅም ዜጎች፣ ማህበረሰብና ተቋማት እርስ በርስ በመደጋገፍ የአደጋ ስጋት የመከላከል፣ የማቅለልና የዝግጁነት፣ የምላሽ፣ የማጋገምና በተሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነታቸውን እንደሚያበረክቱ ለማስቻል ትልም የያዘ ስለመሆኑ ተብራርቷል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥበት ገቢ በተጨማሪ ባንኮች፣ አነስተኛ እና ጥቃቅን የፋይናንስ ድርጅቶች በሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ፣ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት የፕሪሚየም ክፍያ፣ ከማንኛውም የአክሲዮን ዲቪደንድ ድርሻ እንደሚሰበስብ ተመልክቷል። በተጨማሪም ከበረራ ቲኬት ሽያጭ፣ ከቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምጽ እና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት በዋጋ ከፓስፖርት እና ከቪዛ አገልግሎት ክፍያ፣ የነዳጅ ሽያጭ አቅራቢ ድርጅቶች ከሚያገኙት ገቢ፣ ማንኛውም የንግድ ፍቃድ በሚዋጣበት እና በሚታደስበት ጊዜ በቁጥር የሚታሰብ እንደሆነም በረቂቁ ተካቷል። ከጉምሩክ ኮሚሽን፣ ከኬሚካል አምራች ድርጅቶች፣ ከትንባዋ፣ በአልኮል ምርቶች ሽያጭ፣ ከባህር ትራንስፖርት እና ሎጂስቲክስ አገልግሎት ሽያጭ ከለጋሽ አካላት ከበጎ አድራጎት ድርጅቶችና ግለሰቦች ከፌዴራል መንግስት ከአዲስ አበባ ከድሬዳዋ ከተማ አስተዳደር ከጠቅላላው ዓመታዊ በጀት በድርሻ እንደሚሰበሰብ ተብራርቷል። በሚወጣ ደንብ መሰረት ሰብስቦ ለፈንዱ የባንክ ሂሳብ ገቢ ያላደረጉ ድርጅቶች ወይም ተቋም ዋናውን ገንዘብና የባንክ ወለድ አስር በመቶ ቅጣት ተጨምሮ እንዲከፍል አስገዳጅ መሆኑ ተደንግጓል። በሚኒስትሮች ምክር ቤት በሚወጣ ደንብ መሰረት ተጨማሪ የገቢ ምንጮች ሊወሰኑ እንደሚችሉ በእያንዳንዱ ዘርፍም በምን ያህል መጠን መዋጣት እንዳለበት እንደሚወሰን ተደንግጓል። የሚሰበሰበው ገንዘብ የአደጋ ስጋት ምላሽ ማስፈጸሚያ የበጀት ክፍተት መኖሩ ሲረጋገጥና ክፍተቱን በአፋጣኝ ለመሙላት ቅጽበታዊ አደጋ ሲፈጠርና የተከሰተው አደጋ የአስቸኳይ ምላሽ ፈንዱን ለማሳደግ የሚያስችሉ የገቢ ማስገኛ ተግባራት ላይ ለመጠቀም ያገለግላለም ተብሏል። የአደጋ ስጋት ስራ አመራር ፖሊሲው የሚጠይቀው ዝግጅት በበቂ የማይመለስና በአጠቃላይ አገሪቱ ከደረሰችበት የእድገት ደረጃ ጋር የማይመጣጠን ሆኖ መገኘቱን፣ በውጭ አካላት ጥገኝነትና ጠባቂነት አባዜ የተቃኘና ተጠያቂነትን በግልጽ የማያሰፍን ነው ሲል ገልጾታል። አገሪቱ ከደረሰችበት የእድገት ደረጃ ከአደጋ ስጋት ጋር ተያይዘው ከሚመጡ እጅግ ውስብስብ ፈተናዎች አንጻር በስራ ላይ ባሉት የህግ ፖሊሲ እና ማዕቀፎች ተገቢውን ምላሽ መስጠት አለመቻሉን ረቂቁ ያብራራል። ረቂቁን የአደጋ ስጋት ምላሽ ፈንድ፣ የስትራቴጂካዊ መጠበቂያዎች ክምችት አስተዳደር፣ የእሳትና ሌሎች ቅጽበታዊ አደጋዎች አገልግሎትና እንደ አስፈላጊነቱ የሙያ ማሰልጠኛ ተቋማትን ሊያቋቁም እንደሚችል በረቂቁ ተደንግጓል። በሌላ መረጃ በአዲስ አበባ ከተማ በምሽት የንግድ እና የህዝብ ትራንስፖርት አገልግሎቶችን መስጠት የሚያስገድደው ደንብ ከዛሬ ምሽት ጀምሮ ተግባራዊ እንደሚሆን የከተማ አስተዳደሩ ንግድ ቢሮ አስታውቋል። የግል ድርጅቶች እስከ ምሽቱ ሶስት ሰዓት ተኩል ድረስ አገልግሎት መስጠት የሚጠበቅባቸው ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች ደግሞ እስከ ምሽቱ አራት ሰዓት ድረስ አገልግሎት እንደሚሰጡ በደንቡ ላይ ተደንግጓል። ከሰዓት ገደቡ በፊት የንግድ መደብሮችን መዝጋት አስር ሺህ ብር ሊያስቀጣ፣ የትራንስፖርት አገልግሎት ከተቀመጠው ሰዓት በፊት ማቋረጥ ወይም በትራንስፖርት ስምሪት ላይ አለመገኘት አምስት ሺህ ብር እንደሚያስቀጣ ተደንግጓል። ለዛሬ ያዝኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ እናመሰግናለን። መልካም ቀን እንዲሆንላችሁ ተመኛለሁ።